ሰማይ ምን አውቀን በወጣለት እንዳባይ እንዳባይ አንቺ ቆንጆ

ካሳሁን ዘውዱ የምዕራፍ 19 ክስተት። እሱ እንኳን ልዩ ክስተት መሆን አስቦ የነበረው ምዕራፍ 18 ላይ ነበረ። እነዛ ሰዎች ምናልባት እያዩን ከሆነ ካስሽ ከህልሙ ልታስቀሩት ነበረ፣ ግን አላስቀራችሁትም። ከፍ ብሎ መጥቷል። ደግሞ ሁሉም ነገር ጊዜ ይፈልጋል አይደል? ወቅት አለው አይደል? የራሱ ጊዜና ወቅት አለው። ስለዚህ ያንን ጊዜ ጠብቆ ያንን ወቅት ጠብቆ ካስሽን በከፍታ በ2000 በ19ኛው ምዕራፍ በ2017 የመጨረሻው እንግዲህ የአሸናፊዎች አሸናፊ አምስተኛውን ለመሻገር ባለው ምዕራፍ ላይ አግኝተነዋል። በፋና ላምሮት ውድድር ብቻ አይደለም ያለው፣ ህይወት አለ፣ ስኬት አለ፣ ከፍታ አለ፣ ማሸነፍ አለ፣ መሻገር አለ፣ ዝቅ ማለት አለ፣ ከፍ ብሎ ማለፍ አለ። ስለዚህ ሁሉንም የምንመለከትበት ነው። ደግሞ አሁን ያቀረበው የማዲንጎ ስራ ብቻ ዋው። ዳኞቻችን አዴ፣ ለምን እኔ ላንተ ነጥቡን ሰጥቼ አንተ ለምን አትሰጠውም? ደስ ይለኛል። በጣም ፈልገዋል ሳይ መስጠት፣ አይ እንትኑ ታሪኩ በጣም ይመስጣልና ሁል ጊዜ የሚደንቀኝ በፋና ላምሮት የሚመጡ ልጆች ሁል ጊዜም ከእያንዳንዱ እዚህ መድረክ ላይ ከሚቆሙ ባለተሰጦች ጀርባ የሚገራርም ታሪክ አለ ከዚህ በፊት የዳንኤል አዱኛን ታሪክ እናስታውሳለን። ሌሎችም ቀደም ሲልም ከካስሽ በፊት የነበሩ ተወዳዳሪዎቻችን የነ ዮሴፍንም የነ ብሩክንም ተመሳሳይ ታሪክ ስንሰማ አብሮ እዚህ ጋር ተሰጦ ብቻ አይደለም ህይወትም ጭምር ነው የምናየው ና ስጠኝ ብሩኬ ናጥቡልን ና በጆሮ ነው የሚሰጠው ስጠው አስር ሺ አስር ሺ ካስ በእኔ ስም ገቢ ሆኗል ካሳሁን ከውጤት በኋላ አስተያየት ብዙ ምለው ነገር የለኝም። በጣም በጣም ግሩም ምርጫ ነው። ኤክሰለንት ፕላስ የሆነ ፐርፎርማንስ የሆነት ነው የምነግር። መጀመሪያ ላይ የኢንትሮ ጋር ቫሊዩ አድ ያደረከው ነገር የተወሰነው የግጥሙ ስንኝ አምልጦኛል፣ ግን የደረስኩበት ይሄ የስደት መሬት ይሄ የስደት ሰማይ፣ ምነው ቀን በወጣለት እንዳ አባይ እንደ አባይ ነው የሚለዋል። በጣም ግሩም ነው። ምንም ኖ ኮመንት የሆነ ፐርፎርማንስ። ካሳሁን ምን እንደምል አላቅም። ድምጼ ጥሩ አይደለም፣ ኢሞሽናል ሆኛለሁ። የማዲንጎ አፈወርቅን በጣም በቃ እሱ ከተጫወተው በላይ ልል እችላለሁ። በጣም ጥሩ አድርገን የተጫወትከው ከዛ በፊት ስለ ራስህ ሲወራ ስሰማ በጣም ስሜት የመቆጣጠር የእናት ነገር ከባድ ነው። አይ ነው የቀመሰው ነው የሚያውቀው ከአባይ ጋር ያመሳከርከው ነገር በጣም ነው ያስደሰተኝ። አባይ ከቁጭት አልፏል አሁን። ስለዚህ ወደ ሀገራቸው እንዲገቡ የምንጋብዛቸውን ወገኖቻችንን ከቁጭት ያለፈ አገራቸው ላይ ገብተው ያገራቸው ሰው እንዲሆኑ የሚያሳይ ነገር ስለሆነ በጣም ነው ደስ ያለኝ የጨመርከው ቫልዩ አድ ያረከው ነገር በቃ ምንም ቃል የሌለው ፐርፎርማንስ ነው ምንም ልል አልችልም በዛ ላይ ደግሞ ማዲንጎ ነው የማዲንጎን ነገር በተለይ ይሄን አንቺ ቆንጆ ሲሰማ ማንም ሰው ነው ወደ ውስጡ የሚያነበው ሚሽን አኮምፕሊሽድ የሚል ነው የምሰጥ አስተያየት እኔ ጋም ያለ አስር ሺ ነው ሺ ካሳሁን በጣም እውነት ነው። ዶክመንታሪውን አይተን ስንገባ ሁላችንም ነው ነው። እኔ አንዳንዴ እኔ ለእናቴ ብቻ እንደኔ ያለ እልነበረ። በተለይ ቅርብ ጊዜ ነው ያረፈችው። እኔ እናት የብዙ አርቲስቶች ጓደኛም ነበረችና፣ ግን ትልቅ ነገር መናገር አሁን የሹሜንም ቅድም እያጸናናት ነው። ማንም ሰው እውነት ነው ከእናት በላይ አይተካም። ነገር ግን ትልቅ ትምህርት እኔ በጣም እያዘንኩኝ ጊዜ እንገድ እያለሁ እና በምናምንበት ሃይማኖት ፈጣሪ ገባ በሀዘንድ ደስ አይለው ደስ የሚለው ሌላ ካለው። ስለዚህ ማድረግ ያለብህ አንተ እንድትደርስ እኔ ያልኩኝ በቃ አላማዬን የሚነገረኝን አላማ ሚሽኔን መፈጸም ነው። ደስ የሚላት ሁላችንም እናልፈዋለንን እቺ ነገር እንደተቀመጠች ሆነ እንቀጥላለን ማለት ነው። ከዛ በኋላ የእኛ መድረስ አለበለዚያ የለንም ማለት ነው። ምንም አይነት ሚሽን የለንም። በቃ መጃጃል ነው ያ ፓርቲ ከረዥም ጊዜ በኋላ የተለማመድኩት ነው። ይጠቅመሃል ብዬ ነው በዚህ አይነት ስሜት ውስጥ ያወራሁት። ሌላው በጣም የገረመኝ ነገር የመጣህበት መንገድ ገረመኝ ማለት ነው። ኢንትሮ አሪፍ ኢንትሮ ነው የሰራኸው። ከዛ እንደገና ዘፈኑ አልበሙ እንደዛ አይደለም። ሱዳኑም ማዲሜ የሰራው እንደዛ አይደለም። ይዘው የገባህበትም ደግሞ ሌላ በጣም ነው። በነገራችን ላይ ግጥሙ፣ ዜማውንም ጉርጉሮም ቢሆን አንተ ነው የሰራው ግጥሙንም አያይዘ ዘፈን ብቻ ሳይሆን የዘፈንከው ተወንከው ነው ነው የሚለው ከዛ ስሜት ይዘን መተር እያዘነ እንደገና ደግሞ ያን ሀዘን ሳትኖት ደግሞ የሚናፍቅ ዘፈን አምጥተ እና ዓይናችን ላይ ስዕሉን በደንብ ነበር ስታሳየን የነበረው። በቃ ዘፈን ማለት ለኔ መስፈን ማለት ይሄ ነው። በእውነት ትልልቆች ሊማሩበት ይገባል ብዬ ነው የማስበው። ማለት ጥንቅቅ አድርገ ነው። ብዙ ጊዜ እንደዚህ ተጠንቅቆ ከባድ ነው። ሌላ ማይክራፎን ባላንስህ አስገራሚ ነበር ዛሬ እና ይሄ ዘፈን ብዙ ነገር የማይታይ ወይም የማይሰሙ ነገሮች ያሉት ይመስል ነበረ ግን መአት ነገር ነው የጨመርክበት። ለዛ ነው ቅድም የሹሜም ከፍ አደረገችው ዘፈኑን። እና ምስጋና ማቅረብ ፈልጋለሁ ለምን በዚህ ልክ ዘፈንን ከፍ አርጋ አዘፋፈን በማሳየት መጨረሻ እንጉርጉሯን ያልካት የሆነ የሱዳናዊ ቅላጭዎች ነገሮች ያልካቸው ከነ ማይክራፎን ቴክኒክ ምናምን በጣም ነው ማመስገን የምፈልገው ገና ብዙ ውስጥ አቅም እንዳለ ያስታውቃል በርታ። ነው ምለው እኔም ከጓደኞቼ ጋር እንደ አይነት ነው ሰጠው። አስር ሺህ ሰጥቻለሁ። እናመሰግና እናመሰግናለን ዳኞቻችን። እንግዲህ ካሳሁንም በሁለተኛው ዙር በተመልካች ምርጫም የምናገኘው ነው የሚሆነው። በነገራችን ላይ ያው ለወደፊት የምትመጡ ተወዳዳሪዎችም እንደ ካሳሁን አይነት ከዚህ በፊት እንደ አህመድ ሁሴን ማንጁስ ለእኛ ድምፃውያን በፋና ላምሮት ያስፈልጋሉ። ዳኞች የሚሰጧቸውን አስተያየት በሚቀጥለው ሳምንት የበለጠ ከፍ አድርገው የሚመጡ በዛው ልክ ደግሞ ማይደክሙ በቃ ዳኞች አስር አስር ሺን የሰጡኝ ስለዚህ ቀለል አድርጌ ልስራ ብለው የማይደክሙ ሁሌም የሚሰሩ ከአሁኑ ሳምንት በበለጠ በቀጣይ ሳምንት ከፍ ብለው ለመምጣት የሚጥሩ አይነት ተወዳዳሪዎች ሁሌም በፋና ላምሮት ያስፈልጋሉ ብለን እናምናለን። ስለዚህ ካስሽንኳን ደስ አለ ወይ? ብሩክ ሀሳብ አለ አይደለም? ብሩክ ሀሳብ አለ። እሺ፣ የዚህ ሰዓት አጋሮቻችን እናመሰግን። አያት ሪል ስቴት፣ አዋሽ ባንክ፣ ስማይል ልዩ የጥርስ ሕክምና ማዕከል፣ ግራንድ ቢሾፍት ሆስፒታል አጋሮቻችን ናቸው። ሁሉንም ከልብ እናመሰግናለን። ሁለት ተወዳዳሪዎች የመጀመሪያ ዙር ስራዎቻቸውን አላቀረቡም። ከመልእክቶች በኋላ ስንመለስ ቀሪ ተወዳዳሪዎቻችን ስራዎቻቸውን ያቀርባሉ።